ሴቲቱ ራስ በራሱ ወንድም ተማማች ወንድም ተማማች እየተጋደለ ማን መጣ የሚዋጋው? የወርቅያሊ ነው፣ የጎንደር ሊ ነው፣ የጎጃም ሊ ነው፣ የዞብል ነው። መጫወቻ መጫወቻ ሆነ ነው እንጂ በእውነት ይሄ ጦርነት ተብሎ ይወጋል? ወንድም ተማማች እየተጋደለ ጦርነት ነው፣ የውጭ መንግስት ነው። አባቶ ጋከነ ሲዋጉ ነበር። አሁን ደግሞ በእውነቱ መንግስት እነዚህ ልጆች ሀራይ ሀልጋ ያለው ተነጋግሮ የሚገቡበትን መንገድ አቅርቦ በጀርባ ገብተው ህዝብ ሰላም እንዲያድር ህዝብ በሰላም እንዲያድር ተበጥብጠንዋለን። ሰላምን ለማገኘት ነው ሁሉም ነገር፣ ትምህርትም ቢሆን ማርሶ መብላትም ቢሆን ማንኛውም ቢሆን ሰላም ነው መጀመሪያ የሚሰራው። አሁን በጣም ጉዳቱ አንቀጥቅጦና አንቀጥቅጦታን ህዝቡ ውሎ ለመግባት ሰምታችሁታል፣ በዝርዝር አንድ አልደግመው እና በጣም ነው ችግር ያለ ነው። መማርም አርሶ መብላትም፣ ሁሉም መጀመሪያ ሰላም ነው። ሰላም እንድናገኝ እንደ ተነሱበት በተንቁላቢ ዛችሁ ሰብሰባችሁ ጠይቁ በውሳኔ ናባር እኛ ልጆችም እኳ አቅማችን በላይ ናቸው ለምንድን ነው እኛ ሁለት ዓመታችን ነው ለምንድን ነው ጦርነት አስከፊ ነው እያየነው ነው በወሬ ሳይሆን እያየነው ነው ድሮ በቴሌቪዥን ስናየው ነበር አሁን በይታ እያየነው ሰባት ዓመታችን ጦርነት ክፉ ነው አገር ያደኸያል ወላድ ያስለቅሳል ተው ስንል አልሰሙንም እኒህ ልጆች እናንተ ጋር ተዋግተዋል። የምትዋወቁት እናንተ ናችሁ። ታረቁልን። እናንተ ምክንያት ፈጥራችሁ ታረቁልን። እነሱም ወንድሞቻችን፣ መንግስትም እናት አባታችን። አሁን እዚህ ምንድን ነው ያለ ችግር? ይህ ጠላት የመጀመሪያ ነገር የአማራ ህዝብ ጥያቄ የያዘም አይደለም። ለአማራ ህዝብ የሚያስመልስም አጀንዳ የለውም። ትልቁ አጀንዳ የአማራ ህዝብ ጥያቄዎች ማደናቀፍና የአማራ ህዝብ እረፍት ማሳጣት ነው። አጀንዳው ይህ፣ ዝም ብለን ማሽሞንሞን ትተን፣ እነዚህ መጥፎ አላማ ነው ያላቸው። ዋናውና ትልቁ ደግሞ የአማራን ህዝብ የበለጠ ምስቅልቅል ውስጥ የሚያስገባ ነው፣ አሁንም እያስገባ ያለ ነው። ስለዚህ እናንተም በርቱ፣ እኛም ከጎናችን ነን ብላችሁ በጋራ ልናደርገው ይገባል። ካለዛ እኛ ምን እናድርግ? እናንተ መቷቸው፣ እናንተ እየደበቃችኋቸው፣ እዚህ እንዴት ብለን እንምታ? እንደ አማራ የሚያስብ ካለ በልማቱ ወደ የት እየሄድን እና እንዴት ወደኋላ እየቀረን እንደሆነ አስበን ለልማት መትጋት እና ጥያቄዎች ካሉም ደግሞ በስርዓት መጠየቅ ተነሳ፣ ችግር ደግሞ እንዲፈታ ከሆነ ደግሞ ከሌሎች ብሔር ብሔረሰቦች ጋር ሆኖ በመመካከር በመወያየት እነዚህ የአማራ ክልል የጠያቃቸው ጥያቄዎች እንዴት ለሱ ችግር እንደሆኑበት ለሌላው ማሳየትና ማስረዳት ያስፈልጋል እንጂ ዝም ብሎ እዚህ ሁኖ ጥይት በመተኮስ የአማራ ሕዝብ ጥያቄ የሚመለስ የለም። ከሰሜኑ ጦርነት ዋጋ የከፈልንበት ዋጋ የከፈልንበት ሕዝባችን ሌት ተቀን ሌት ተቀን በጉልበቱም በገንዘቡም በሀብቱም ሌት ተቀን ታግሎ ህወሓትን አሳፍሮ መልሷል። ነገር ግን እነዚህ ልጆች እንደሰማችሁት እንዳያችሁት ዜጎቻችንን እያሰቃየ ነው ያሉ። እናንተ ምስክሮች ናችሁ። ዋጃ ስትሄዱ ታያላችሁ፣ አለማጣ ስትሄዱ ታያላችሁ። እነሱ ግን እዛው አካባቢ አሉ። አንድ ጥይት አይተኩሱም፣ ታው እንኳ ብለው አይናገሩ። ይሄ ነው ለአማራ መቆርቆር ማለት፣ ይሄ ነው ለአማራ ማሰብ ማለት፣ ይሄ ነው ወይ ለአማራ መታገል ማለት? አንዲት ጥይት ዜጋችን ያ ሁሉ መከራ ሲወርድበት ውሃት ቤት ለቤት እየገባ ወንድሞቻችን እህቶቻችን እየደበደበ ነው ያለው፣ እያሰቃየ ነው ያለው በባላ በራያ አለማጣ፣ ባለማጣ ከተማ እና ለአማራ መቆርቆር ይሄ ነው ወገኖች፣ ለአማራ ማሰብ ይሄ ነው። የአማራን ሕዝብ ጥያቄ እየፈታሁ ነው ማለት ይሄ ነው። ሕዝባችን ዋጋ እየከፈለ ነው ያለው፣ ዋጋ እየከፈለ ከርቅ አኳያ በተደጋጋሚ ያልተናገርንበት ጊዜ አለ። ከሽምግልና አኳያ አምና በህዳር መንግስት፣ በቴሌቪዥን መግለጫ አልሰጠም? መግለጫ አልሰጠም? ሰላማዊ ውይይት እናርግ፣ ምክክር እናርግ፣ ይበቃናል፣ ይሄ ጦርነት ከዚህ በኋላ የወንድሞቻችን እህቶቻችን፣ የቤተሰቦቻችን፣ የሀገራችን ደም መፋሰስ ይቁም ብለን ጥሪ አላቀረብንም። እኛ ጥሪ ስናቀርብ ግን ያሾፉ ነበር። በእኛ በኩል አንድ ቤተሰብ ነን። በአንድ ቤተሰብ እንወያይ እንታረቅ ብለን ነው። እሽ ካላችሁ የትኛውም ቦታ በማንኛውም ሰው ጥሪ ያቀርብ። ይህን ግን ፈቃደኛ አይደሉም። ፍላጎታቸው እርቅ አይደለም፣ ፍላጎታቸው ሰላም አይደለም። ፍላጎታቸው ዘረፋ ነው፣ ቅሚያ ነው፣ በአቋራጭ ሀብት መክበር ነው እንጂ አማራን ጥያቄ ለመመለስ አይደለም። ከማንም ቀድመን የአማራን ህዝብ ጥያቄ አሁንም እየታገልን ያለ ነው እኛ ነን። ፓርቲያችን ነው አሁንም እየታገለ ያለው። መንግስታችን ነው አሁን እየታገለ ያለው። የአማራ ህዝብ ችግር መቀረፍ አለበት ብሎ በፕላን አስቀምጦ ጥቂት በቂት እያንዳንዷን ነገር እየተከታተለ እየፈታ ያለው ፓርቲያችን ነው። እየሞተ ያለው ሰራዊታችን መከላከያ ነው፣ የክልላችን የጸጥታ ኃይል ነው። ገልብጠው ግን የእኛን መከላከያ ስሚያጠፉት የሚያጠለሹት እነሱ ናቸው። ችግር ካለም እንመካከራለን፣ እንወያያለን፣ እንገመግማለን ሰውነንና ጥፋት አይቀርም። ይሄን ችግር እየተወያየን እንፈታለን በለመድነው አካሄድ። ነገር ግን ጥላት ጥላሸት ቀብተው ከውጭ ጥላቶቻችን ጋር ገጥመው ጥቃት እየሰነዘሩብን ነው ያሉት። የእናቶቻቸውን ጡት እየነከሱ ነው ያሉት። ተማሪዎቻችንን የሚያስተምሩ የእውቀት አባት የሆኑ መምህራን የተገደሉት የተንበረከኩት በዱላ የተቀጠቀጡት የኛ መምህራኖቻችን ናቸው። ከእግዚአብሔር ቀጥለን የምናከብራቸው የምንሰማቸው፣ ለኛ ሲሉ እንደ ሻማ ቀልጠው ብርሃን ለልጆቻቸው የሚያበሩ መምህራን እየተደበደቡ ነው። ለምን ትምህርት ቤት ከፈታችሁ ተብሎ ማለት ነው። ስለዚህ እንዲህ አይነቱን እኩይ ተግባር በጊዜ ካላገ ካላወገዝን ምንድን ነው ልናወግዝ የምንችለው? ስለዚህ እንዲህ አይነቱን ነገር ታግለን ማረም አለብን ታግለን ማስተካከል አለብን። እንዲህ አይነት ተግባር ለሚፈጽም ሃይል መጠጊያ መሆን የለብንም። ይሄ ጫካ የወጣ ኃይል ከእናንተው ጉያ የወጣ የእናንተ አብራክ የወጣ ኃይል አንድም የሚፈታው የአማራ ህዝብ ጥያቄ የለም። የመጀመሪያው አጀንዳውም አይደለም አላማውም አይደለም። የአማራን ህዝብ ጥያቄ እንደ ሽፋን በዳቦ ስም ይጠቀምበታል፣ ይምልበታል፣ ይገዘትበታል እንጂ የአማራ ህዝብ ጥያቄን አጀንዳ ይዞ ጫካ የገባ ሀይል አይደለም። ይሄ እናንተ ስታነሱት እንደነበረው በሰሜኑ ጦርነት በጀግንነት ዋጋ ከፍላቸዋል። ለዚህም የክልሉ መንግስት ትልቅ እውቅናለው ክብር አለን። የራያ ህዝብ ጀግንነት በአግባቡ የታየበት ጦርነት ነው፣ ያ ግጭት የዞብል ህዝብ ጀግንነት በተገቢው መንገድ የታየበት ነው። ቅድም አንድ አባት ሲያነሱ እንደነበሩት ማርካችሁ መሳሪያ ማርካችሁ፣ መኪና ማርካችሁ ጭምር ለመንግስት ያስረከባችሁ ጀግና ህዝቦች ናቸው። ለዚህ እውቅና ለን። ያኔ ዋጋ የከፈላችሁት ወገራ ዋጋ የከፈልና የአማራ ህዝብ በጠቅላላ ዋጋ የከፈለው የአማራ ህዝብ የማንነትና የወሰን ጥያቄዎች የአማራ ህዝብ መሰረታዊ ጉዳዮች እና ጥያቄዎች በወያኔ በጉልበት ሊወሰዱ አይገባም የህሉና ጉዳይ ነው ብላችሁ ተፋልማችሁ፣ አልተፋልመናል በሁሉም አካል ርብርም በድል ተጠናቋል። ያ ጦርነት እነዚህ ኃይሎች ያኔ በድል የተጠናቀቀውና እና ያኔ የአማራና የራያ ህዝብ የዞብል ህዝብ የታገለለትን ዋጋ የከፈለለትን አላማ ወደ ጎን ትተው ግን ከዞብል ህዝብ አብራክ ይወጡ ግን የዞብል ህዝብ ጀግንነት ያልተለበሱ የራያ የማንነትና የወሰን ጥያቄ ለወያኔ አሳልፈው ለመስጠት ፈረሱ ነው እያገለገሉ ያሉ ናቸው። ስለዚህ የአማራ ህዝብ ጥያቄ የሚያስመልሱ ናቸው ብሎ ማሽሞንሞን ችግሩ እንዲቀጥል ቤታችንን እንደፈለገ ይቃጠል አሁንም እሳት እንሞቃለን ብሎ ያሞኙ ተላላ እንደተናገረው እንደዚህ እንዲቀጠል የመፍቀድ ያክል ነው። ይህ ትክክል አይደለም፣ መስተካከል ነው። ስለዚህ ከቀጣይ አኳያ አንደኛው ለዘላቂ ሰላም መስፈን ድርሻችሁ ትልቅ ነው እና ሚናችሁም ከፍተኛ ነው እና ድርሻችሁን እንድትወጡ ጥሪ ማቅረብ እፈልጋለሁ። ድርሻችሁን እያሳነሳችሁ የሚመጣ ሰላም የለም። በአንድ ወገን ብቻ ሰላም ስለተፈለገ ብቻ አይረጋገጥም። ይሄን ሰላም፣ ዘላቂ ሰላም ለማረጋገጥ የህብረተሰቡን የዳበሩ ማህበራዊ እሴቶች፣ ሃይማኖታዊ እሴቶች፣ ባህላዊ እሴቶች በአግባቡ በመጠቀም የአካባቢያችሁን ሰላም ወደ ነበረበት መልሱ፣ ወደ ዘላቂ ሰላም መልሱ። የአካባቢያችሁን ሰላም ጠብቁ። ዘወልድ ስራውን ይስራ። እዚህ ላይ የሃይማኖት አባቶች ስራችሁን ስሩ። መላው ህዝብ ከዘወልድ ከሀገር ሽማግሌዎች እና ከሃይማኖት አባቶች ጎን ተሰለፉ። ሰላማችሁን እየተነጠቃችሁ ያላችሁት እራሳችሁ ድርሻችሁን በተገዩ መንገድ ካለመወጣት ጋር የተያያዘ ስለሆነ ድርሻችሁን ልትወጡ ይገባል። ይህን ለማድረግ እድር ሰው ሲሞት ብቻ መቅበር አጀንዳው ማድረግ የለበትም። በእድር ቁጭ ብላችሁ ምከሩ። ለሰላማችሁ ስትሉ፣ ለአካባቢ ሰላም ስትሉ፣ ለራሳችሁ ስትሉ፣ ለልማታችሁ ስትሉ። ማህበር ጽዋ ሲኖር ብቻ አብሮ መጠጣት አይደለም አላማ መሆን ያለበት። በማህበር ቁጭ ብላችሁ ምከሩ፣ ስለ ሰላም ተነጋገሩ፣ በአግባቡ ምከሩ፣ በቅሬያችሁ ተነጋገሩ። ብዙ አደረጃጀቶች ስላሏችሁ ተነጋገሩ በሰፈር ተወያዩ ተመካከሩ ውይይት ነው ችግር የሚፈታው በሰለጠነ መንገድ በውይይት በምክክር በንግግር ነው ለዚህ ደግሞ አሁንም ለሰላም መንግስት በሩ ክፍት ነው ለሰላም ሶስት አራት አምስት ስድስት እርምጃ ወደፊት ለመጓዝ በጣም ዝግጁ ነው እስካሁንም ብዙ ጥረቶች ተደርገዋል ነገም ብዙ ጥረቶች እናደርጋለን መገዳደል ይብቃ ሞት ይብቃ ብላችኋል ልክ ነው ይብቃ የእናቶች እንባ ይታበስ። ሕፃናት ቦርቀው ትምህርት ቤት ውለው እንዲመለሱ በጋራ እንስራል። የሀገር ሽማግሌዎች ወደ እምነት ተቋሞቻቸው ሄደው በሰላም ጸሎት አድርገው የሚመለሱበት ጊዜ እንዲኖር በአግባቡ በሰላም እንስራል። ወጣቶች ተንቀሳቀሶች ስራ ሰርተው የሚኖርበትን ሁኔታ እንፍጠር። በሰቀቀን ወጥተው እንዲገቡ አናደርጋቸው። የዛሬ ሀገሪቱ ባለቤት ናቸው። ነገ ይችን ሀገር የሚያሻግሩ ናቸው። ገና ሮጦ ያልጠገቡ ወጣቶች ናቸው። በተገዩበተገቢው መንገድ እንመልከት የስራ እድል ጥያቄ አለ ባንድ ጎን ልክ ነው የኑሮ ውድነት ችግር አለ ልክ ነው ይህን የሚያባብስ ይሄ ሰላም ችግር ግን እንፍታ ሌሎቹም በጋራ እየሰራን መንፈታቸው ስለሆነ በዚያ መንገድ ብንመለከተው ጥሩ ነው ማለት ነው ሁለተኛ ሰላማችሁን ለማረጋገጥ እና ዘላቂ ሰላም ለማምጣት የአካባቢያችሁን ሰላም ለመጠበቅ ከመከላከያ ሰራዊትና ከክልሉ የጸጥታ ኃይል ጋር በቅንጅት መስራት ይጠበቅባቸው መከላከያ ሰራዊት የእናንተው ልጅ ነው ቅድሚያ ያለ ህዝብ ብሎ ራሱን እየሰዋ ያለ ነው። የሀገር ዳር ድንበር እያስከበረ ያለ ኃይል ነው። ከጎን ቁማችሁ ጥፋት ካለ ምከሩ፣ ተመካከሩ፣ እገዙ። ስለዚህ በቅርጅት መስራት በጣም ያስፈልጋል የሚለውን በተገቢው መንገድ እንድንመለከተው ለማንሳት ነው። ሌላው የሰላም ጥሪውን በተመለከተ አሁንም ደግመን ደጋግመን የምናቀረው እዚህ ቀደም የክልላችን ርዕሰ መስተዳደር ተደጋጋሚ ጥሪ አቅርበዋል። የሀገሪቱ ጠቅላይ ሚኒስትር ተደጋጋሚ ጥሪ አቅርበዋል። ዛሬም ደግመን ደጋግመን የሰላም ጥሪ እናቀርባለን። ጫካ የገቡ ታጣቂዎች በሰላም እንዲገቡ ለንግግር፣ ለውይይት አለን የሚሉትን ሀሳብ ወደ ጠረጴዛ ዙሪያ እንዲያመጡ ጥሪ እናቀርብ እንፈልጋለን። ለዚህ ለእናንተ ተልእኮ መስጠት እንፈልጋለን። አሁን ሀኛ አቅም በላይ ናቸው፣ ምናም በላይ ናቸው እያላችሁ የምታነሱትን ተውት። ህዝብ ሲያምን ህዝብ ሲወስን ምን እንደሚሰራ፣ ሌላውን ወደኋላ ያለውን ትተን የሰሜኑ ጦርነት ትልቅ ምሳሌ። ይሄ ማለት እናንተን አያንጓጥጡም፣ እናንተን ያከብራሉ፣ እናንተን አይገሉም፣ አያሸማቅቁም ብለን አይደለም ይሄን የምንላችሁ። አንድ ስላልሆናችሁ ነው እያደረጓችሁ ያሉት። ከመከራችሁ አንድ ከሆናችሁ ማንም መግባት አይችልም። ስለዚህ ጫካ ያሉ ታጣቂዎች በሰላም እጃቸውን እንዲሰጡ እያንዳንዱ ሰው ቤተሰቡ፣ ጎረቤቱን፣ አበልጁን፣ ወዳጁን በተናጠልም በቡድን መንግስት አሁንም በሩ ክፍት ነው ለሰላም ግባ ብላችሁ ስሩ፣ እንተጋገዝ። ይህው ድጋሚ እያቀረብን ነው። አሁን በይፋ እየነገር ናቸው። ይህን ኃይል መልሰን ለቆ ማቋቋም እኛ ዝግጁዎች ነን። በሰላም ለመቀበል ዝግጁዎች ነን። ወደ መደበኛ ህይወቱን ለመመለስ ዝግጁዎች ነው። የልማት ስራዎችን በተመለከተ ከልማት ስራዎቹን ጋር መንግስት በተገኙ መንገድ ባቀደው መንገድ እንዲያለማ አሁንም ከመንግስት ጎን ሆናችሁ መስራት ይጠበቅባችኋል። ብዙዎቹ ስለተዘረዘሩ የትምህርት፣ የጤና፣ የግብርና ስራዎች ሌሎችም ስራዎች መቀጠል አለባቸው።